በሙላ ዓለም ላይ የምትኖሩ ለዚህ ዩቱብ ቻናል ቤተሰብ የሚሆናችሁ ቤተሰብ ያልሆናችሁ በያላችሁበት ሰላማችሁ በስት ይበልጥ። የቤተሰቡ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ዛሬ በስራ ተመልሻለሁ። ብዙዎቻችሁ ይህን ፊት ትፈልጉታላችሁ ብዬ አስባለሁ እና ብዙዎቻችሁ ተጨንቃችሁ ነበረ፣ ከችግር ላይ ችግር ነበረ። የቀረጥኩላችሁ ያስቀመጥኩላችሁ ቪዲዮ ግን እግዚአብሔር ይመስገን ተሽሎኛል እና ይህ ወደ ስራ ተመልሻለሁ። እንግዲህ ከስተመሮቼ ስለምታዙ ስለምታበረታቱኝ አመሰግናለሁኝ። አዎ መስራት ስላለብኝ ነው። በደንብ ድኛ ለማለት አልችልም፣ ግን የእውነት እግዚአብሔር ይመስገን በጣም ለውጣለኝ። እና ስለ ቤቱ ጉዳይ፣ ስለፈረሰው ቤት ጉዳይ በጣም ብዙ እንትን ብላችሁኝ አመሰግናለሁ። ግን በእሱ በሰፊው በጣም ብዙ ልጆችን ስላላቸው አብረን ኮመንት እንመልሳለን በቅርብቀት እመለሳለሁ ማለት ነው። ግን እንደምታየ እንደዚህ የሚያወምሩ ስራዎችን እንሰራለሁ። አነባበሮም ለልደት ለተለያየ ፕሮግራም እንደዚህ እንግዲህ እንደምታየት እንደዚህ የሚያምር ነገር አዘጋጃለሁ። እና በዚህ አጋጣሚ እየደወላችሁ ስልፍ ቁጥሬን ከስራ እስከምትላችኋለሁ እየደወላችሁ እንድታዙ እንድታበረታቱ በጥቅና ጠይቃለሁ። የምቻልነው ሩዝም አለን እንደምታውቁት፣ አገልግልም አለን። ማንኛውንም ትእዛዝ እየደወላችሁ ማዘዝ ትችላላችሁ። ስለተፈጠረው ስለሆነው ነገር ደግሞ እግዚአብሔር ይመስገን። እግዚአብሔር የፈቀደው እና የወደደው ነው የሚሆነው ማለት ነው እና ያው የከስተመሮችን ትእዛዝ ለወጣ ነው። በነገራችን ላይ ይሄእዚጋ የምታዩት አንዳንድ አባበሪ ነው የአንድ ምልቃት ማሰብ ተባባቢ ነው እና ይህንን ይመስላል እንግዲህ እንደነገርኳቸው ኦርደር ያወጣው ስለሆነ ስለደከመኝም አሁን ብዙ ማውራት አልችልም፣ ግን ለጥያቄያችሁ በሰፊው መለሳለው ዛሬ የመጣሁበትን በቃ ደህና ነኝ ለማለት ነው። እግዚአብሔር ይመስገን ተሽሎኛል፣ ደህና ነኝ ለማለት ነው። እና በዚህ አጋጣሚ እንድታበረታቱኝ ስል በትህትና ጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮ ዩቱብ እንዲያድርግልኝ የተቻላችሁን ያህል አቅም እንድታደርጉልኝ በትህትና አሁን ጠይቃለሁ። ስለምታደርጉልኝ ነገር በሙሉ አመሰግናለሁ። አስተያየታችሁን ካላችሁ ኮሜንት ላይ አስቀምጡልኝ። ድጋሚ በቤቱ ጉዳይ ስለምመለስ ጥያቄ ካላችሁ አሁንም ኮሜንት ላይ አስቀምጡልኝ። አመሰግናለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ቤቲ ኪችን ሚዲያ። በዚህ ሚዲያ እድም ያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል የማድ ቤት ወጎች፣ የህይወት ገጠመኞች፣ እንባ የሚያራጩ እንዲሁም በሳቅፍ